ከምን ነበረ ያልከኝ የኤርትራ ጉዳይ ነው? የኤርትራ ጉዳይ ነው የባህር በሩን ጉዳይ ናግለቱን። አዎ፣ መንግስት እንግዲህ ስለ ስነ መንግስት አንዳንድ ያረዳድ የሌላቸው ሰዎች እንደ ቴሌግራም አንዳንድ ኪፓንች የሚያደርግ አይደለም መንግስት። ዛሬ የስንዴ ጥያቄ ሌላ ውነተውና፣ ነገ ደግሞ የአይሮፕላን ጣቢያ ጥያቄ፣ ከዛ ደግሞ የከሌ ጥያቄ አለ መንግስት ሰፊ ክፍል ያለው በተለያየ መንገድ ይንቀሳቀሳል። ገባ እና አሁን ጥያቄ አቅርቧል። ኢትዮጵያ በአሻጥር ያለ አግባብ ሉዓላዊ ግዛቷን አታለች። የዶክተር አብይ አፕሮች ትክክል የሆነበትን ቦታ ልጠቁምልን። አፋሪን ይዘው ነው ፍለከው ታሪክ ብትሄድ ምጽዋና አሰብ የአካባቢ የአፋር ነው። ምንገባ እስካሁን አፋሮቹን ኤክስክሉድ ያደረገ የፖርት ጥያቄ ነበር፣ ትክክል አልነበርም። አሁን ትክክለኛው ተገኝተዋል። አፋሪ ነው። የሐማሴን አይደለም፣ የሰራይ አይደለም፣ የአከለጉዛ አይደለም፣ የአማራ አይደለም የጎንደር አይደለም፣ የወሎዬ አይደለም፣ የጎጃም አይደለም። አሰብ ላይ እንግዲህ የአፋሮች ነው። እነሱም ደግሞ ሰልፍ ዲተርማ አሁን አሰብ አፋሮች ደረሱ። አንድ ቦታ አንድ ቦታ ትደርሳለህ። ንቃተ ህሊና የማቴሪያል ብዛቸውም ጠንካራ ነው። አሁን ቁጥራቸውም እየጠነከረ ይመጣ። አሁን ታየው። እኛም ዝም ብንል እነሱ ለመዋጋት አሰፍስፈዋል። እነኚህ ኢትዮጵያዊነን የሚሉ ወገኖቻችን እነሱንም ያካተተ ነው ይሄ ጥያቄ እንዳይመስላቸው እንደ ጣሊያን አንድ በኳል እንዲ ዘርግቶ ብሎ ኤሪትሪያ ስላላለ ጣሊያንማ የአጼ ሚኒሊክን ላይ ስልሳ ልሳ ኪሎ ሜትር ወዲህ ብሎ ተፈራረምን አፈረሰዋ ማይጨው ላይ አፈረሰው እኮ ያ አክብረውታል እንዴ እነሱ ጥሰው መጥተው ኢትዮጵያን ያዙኩ ስለዚህ እዛ ላይ እነለን ቦይድን ይሆን የሚሰራው ነገር የለውም ከዛ በኋላ ደግሞ ኢትዮጵያ ስር ቆይተዋል። ከዛ በኋላ የራስ ገዝ ሆኖ ቆይተዋል እና ልክ ኤሪትሪያም አሰብን ወደዚህ ትታዛው ሸብለል ብላ የራሷን ትግን